ከተሞችን መዘመን እንዲሁም ደግሞ ውበታቸውን ስንመለከት በዘመኑ የነበሩ አርክቴክቸራል ውበታቸውን እንዲሁም ደግሞ የኮንስትራክሽን መዘመናቸውንም እንመለከታለን። አሁን አሁን በሀገራችን የኮንስትራክሽን ዘርፉ እየዘመነ መጥቶ በተለያዩ ዓለም የምንመለከታቸው የህንፃ ዲዛይኖች እንዲሁም ደግሞ አርክቴክቸራል ውበቶችን እየተመለከትን ነው። አሁን የምንገኝበት አካባቢ አፍንጮበር ድልድይ ተብሎ ይጠራል። ይህ ድልድይ እንደምትመለከቱት ለማህበረሰቡ የማስተላለፊያ ወይም ደግሞ የመተላለፊያ ድልድይ ሆኖ እያገለገለ ከዚያም ባለፈ ደግሞ ለከተማዋ ተጨማሪ ውበትን እየሰጠ ይገኛል። አሁን ላይ ምንድን ነው በደንብ ለውበት ኤስቴቲክስ ለምንለው ነገር በደንብ ትኩረት ተሰጥቶ እየተሰራ ነው። እኛም የምንሰራቸውን ነገሮች ያው ስፔሲፊካሊ አሁን እኛ የምንሰራቸውን ነገሮች እንዳያችሁት በጣም ፕሪሲሽን ላይ እንጨነቃለን ኳሊቲ ላይ እንጨነቃለን። በዛው ልክ ደግሞ ስፒድ ላይ እንጨነቃለንና በጣም ፕሪሳይስ የሆኑ ነገሮችን ነው የምንሰራው። በፊት ከነበሩት ነገሮች ኳሊቲ ላይም አሁን ላይ ኳሊቲያችንም በደንብ ጥሩ ኳሊቲ አቺቭ አድርገን ነው የምንሰራው ይሄን ፕሮጀክት ስንሰራ። አሁን ለእያንዳንዷ ነገር ለምናስቀምጣት ለእያንዳንዷ ነገር በደንብ ተጠንቅቀን በደንብ አስበን በደንብ ዲዛይን ሰርተን ነው ነገሮችን የምናስቀምጠውና ከበፊቱ በተሻለ መልኩ ነገሮችን እያሻሻልን እያስተካከልን ነው የምናስቀምጠው። ኮንስትራክሽኑ ባለው ሁኔታ የተሻለ ዲዛይኖች እየተሰሩ ከበፊቱ ስማርት የሆኑ ዲዛይኖች እየተሰሩ ነው። የኛ ድርጅት አሁን እስካሁን ድልድይ ላይ ጥሩ ዲዛይኖችን እየሰራ ነው ያለው የእግረኛና የመኪና መንገዶችን አብዛኛው የእግረኛ ናቸው። ዘመናዊ ድልድዮችን እየሰራን ያለነው፣ በጣም ዘምኗል። ስራዎቹም የዘመኑ ናቸው እና የኮንስትራክሽኑም አንድ ስቴፕ ወደፊት ተራምደናል ማለት እንችላለን። አሁን ደግሞ የምንገኘው በፍልውሃ አካባቢ ነው። እዚህ አካባቢ የወንዝ ዳርቻ ልማቱን ተከትሎ የሚሰሩ ከሁለት በላይ ድልድዮችን ተመልክተናል። ታዲያ እነዚህ ድልድዮች ለእግረኛ እንዲሁም ደግሞ ለመኪና መሻገሪያ ከመሆን ባለፈም ውበት የታከለባቸው የተለያዩ የኮንስትራክሽን እና የአርክቴክቸራል ጥበብ እየተጨመረባቸው እንደሆነ የተመለከት ነው። የምንሰራበትን ሜቶዶሎጂ ከሰራተኞቻችን ጋር እንወያያለን። እንዴት ነው መስራት የምንችለው? ለምን አዲስ ነገሮችን ሁልጊዜ ስለምንሰራ እንዴት ነው መስራት የምንችለው? ዲዛይን የሚያደርገው አካል ዲዛይን ያደርጋል። ከዛ ስትራክቸራል ዲዛይን የሚሰራው ይሰራል። ከዛ በኋላ ከባለሙያዎቹ ጋር ቆመው ከሚሰሩት ባለሙያዎች ጋር በምን አይነት ሜቶዶሎጂ ብንሰራው ምን እንዴት ብናደርግ የተሻለ ነገር አቺቭ እናደርጋለን የሚለውን ነገር ከነሱ ጋር ውይይት አድርገን ፕሮቶታይፕ እንሰራለን። ከዛ ከፕሮቶታይፕ በኋላ ደግሞ ትልቁን ስትራክቸር እንሰራለን ማለት ነው። ከእነሱ ጋር ፌስ ቱ ፌስ ሚቲንግ አለን። አዲስ ነገር ነው እየተሰራ ያለው ውስጥ ሀውልቶች ይመረታል እንዳየሻቸው። እዚ ጋም ዘመናዊ ድልድይ ነው እየተሰራ ያለው እና ደስ የሚል ነገር ነው ብቻ ያለው ነገር በጣም ያምራል። ቴክኖሎጂም እያደገ ስለሆነ ዲዛይኑም አብሮ አድቫንስድ የሆኑ ዲዛይኖች ናቸው እየተሰሩ ያሉት። እየተሰሩ ያሉት ስማርት እና አድቫንስድ የሆኑ ዲዛይኖች ናቸው። እኛም ያው ግሎባላይዝድ የሆነ ካንትሪ ስለሚያስፈልገን ከሌሎች ጋር ኮምፒት አድርገን ቱሪስትም ለመሳብ ሀገራችን ምቹ መሆን ስላለባት አድቫንስድ የሆኑ ዲዛይኖች እና ስማርት ዲዛይኖችን ተጠቅመን ከሌሎች ሀገሮች ጋር ኮምፒት አድርገን ከተሞቻችን እንዲያድጉ የተለያዩ ዲዛይኖችን እየተጠቀመን ያለ እንደ በጣም አምጥቷል የሚታይ ለውጥ ነው ያለው። በጣም ለውጥ ነው የመጣው። እንዳንዱ ካደጉት ሀገራችን ልምድ እየቀሰምን ነው። እቃዎች ማቴሪያሎችን በፊት ያልነበሩ የግንባታ ማቴሪያሎች አሁን እየገቡ ነው በደንብ። እኛ በጣም ለውጥ አለው። ይህን አካባቢ ጨምሮ በተለያዩ የተመለከትናቸው የድልድዮችም ሆኑ ሌሎች ፕሮጀክቶች ሙሉ በሙሉ በሀገር ልጅ የተሰራ መሆኑን ተመልክተናል። ታዲያ ይህ ሀገሪቱ የግንባታ እንዲሁም ደግሞ የኮንስትራክሽን የአርክቴክቸር ዘርፉ ምን ያህል እያደገ እንደሆነ ማሳያ ነው። በተለይም እዚህ አካባቢ የሚሰሩ ከኢንጂነሪንግ ሙያ ውጭ ያሉ ባለሙያዎችም በዘርፉ የተሻለ እውቀት እንዲቀስሙ ማስችሏቸዋል። የልምድ ልውወጦች ያስፈልጋሉ። ግን የእኛም ባለሙያዎች ረጅም ዓመት ልምድ ያላቸው ሰዎች ናቸው ወይ? በአርክቴክቱም በኮንስትራክሽኑም ዘርፍ ረጅም ዓመት ልምድ ያላቸው ስለሆኑ ኮምፒት ማድረግ የሚችሉ ናቸው። ከሌሎች አገሮችም ከሌሎች ከተሞች የሚሰሩ ስራዎች አንፃር ኮምፒት የሚያደርግ ስራ ነው እያቀረቡ ያሉት። ከአንድ ሺህ በላይ ሰራተኞች ነው ቀጥረን እያሰራ ነው ያለ። በተለያዩ የሙያ ዘርፎች ፈያጅ አለ፣ ግንበኛ አለ፣ አናጺ አለ፣ የቀን ሰራተኞች አሉ፣ ቀለም ቀቢ አለ እና እነዚህ ባለሙያዎች እዚህም አዳዲስ ዲዛይኖች ላይ ኤክስፒሪንስ እያገኙ ነው። ዩኒክ የሆኑ ስትራክቸሮችን ማለት እዚያ ሀገር ይሰራሉ። አሁን አብዛኛው ጥያቄ እንደውም በኢትዮጵያን ባለሙያዎች ነው ወይ የተሰራው የሚባሉ ነገሮች ነው አሁን ላይ እያየን ያለ ነው እና የተለያዩ በጣም ዩኒክ የሆኑ ሀገራችንን በደንብ በአለም አቀፍ ደረጃ ሊያስተዋውቁ የሚችሉ ነገሮችን እንሰራለን። የልምድ ልውውጥ ልክ አሁን በፊት በውጭ ኮንትራክተሮች በውጭ ኮንስልታንቶች የሚሰሩ ነገሮችን አሁን በራሳችን በሀገር ውስጥ ኮንሰልታንትና በሀገር ውስጥ ኮንትራክተር መስራትና አቺቭ ማድረግ ችለናል። ወደፊትም ከዚህ የበለጡ ስትራክቸሮችን በደንብ አቺቭ አድርገን እንሰራለን ብዬ አምናለሁ። ድሮ ያልነበሩ ቴክኖሎጂዎች እንደዚህ እንደምታየው የመስታወት ድልድይም እንዲ ነገሮች አልተለመዱም ነበረ። አሁን ብዙ አይነት ነገር ከውጭም ልምድ እየወሰድን አሪፍ ላይ ነው። በጣም ቆንጆ ነው። በባለሙያም ደረጃ የሀገራችንም ባለሙያዎች እንደምታያቸው በጣም እየዘመኑ ነው። የልምድ ልውውጡም በጣም የተሻለ ነው። እና ወደፊት ደግሞ ይበልጥ አሪፍ እየሆነ የሚሄድ ይመስለኛል። በሀገራችን በተለይ ከቅርብ ጊዜ ወዲህ የኮንስትራክሽን ዘርፉ ልዩ ትኩረት ተሰጥቶት በመምጣቱ የዘመነ የኮንስትራክሽን ስራዎችን መመልከት እየተለመደ መጥቷል።